በጣም የሚገርም ነው ይሄ ሶሻል ሚዲያ እኮ የማያሳየን ነገር የለም እና እንግዲህ ሩታ ዛሬ ከሌላ ወንድ ጋር ከች ብላለች ማለት ነው እኔ ማለት ዩቲዩበሮች ግን ለምንድን ነው ደህና ነገር የማትኮራረጁት በቃ መጣላት ትኮራረጃላችሁ እንዴ ሰላም ሰላም ውድ ቻናል የቤተሰቦች እንዴት ናችሁ ሰላማችሁ ይብዛ እውነቴን እኮ ነው ብዙ ጊዜ እንደምታዩአቸው የኢትዮጵያ ዩትዩበሮች እንደሆነ ጸብ ነው የሚኮራረጁት ሁሌ አንዱ ሰው ከተጣላ አንዱ ሰው ተነስቶ ይጣላል። በቃ ያን ከዛ ከዛ መኮራረጅ ማለት ነው። አንድ ሰው ስጦታ ከሰጠ ስጦታ ይሰጣል። አንድ ሰው ከተለያየ ተለያይቶ ይሰራል። እና ለምንድን ነው ግን ደህና ነገር ቢያንስ እንኳን ሰው የሚማርበትን ነገር የማታደርጉ? እንግዲህ ሩታና ብርሽ ያው ከተለያዩ ትንሽ ቀን ሆኗቸዋል ማለት ነው። በእርግጥ ይሄ ሁሉ ጣጣ የሚያመጣው መቼም አንዱ ሰው ነገር ሲያነሳ ነው። ከዛ በአብርሽ ምክንያት እንግዲህ ሩታ ከቤት ወጥታ ነበር። ዛሬ ግን ከሌላ ወንድ ጋር ለዛም እርጉዝ ነሽ ሩታ በእውነት ይሄ ነገር አይመጥንሽም ላንቺ ጥሩ አይደለም ማለት ነው ወይስ ሆን ብላችሁ ነው በቃ ሶሻል ሚዲያ ላይ ስማችሁ እንዲጠራ ነው እንደምትፈልጉት ከዛ በኋላ እናንተ በምታመጡ ስራ ሰው ሲሰድባችሁ ደግሞ መከራ ለምን ተሳደባችሁ ለምን ሰደባችሁ ትላላችሁ በእርግጥ ብዙ ጊዜ ሩታ የፈለገ ነገር ብትባል ለምን ሰደባችሁኝ አትልም ግን ደግሞ የሆነ ሁኔታዎች አሉ እኮ እንዲህ ሩታ እንደዚህ ማድረግ አሁን ለምን አስፈለገን የሆነ አንድ ነገር የማይገባኝ ነገር ከአብርሽ ጋር በቃ መቀጠል አልፈልግም እኔ ከዚህ በኋላ ምንም ነገር መሆን አልፈልግም ብላ ነው የሄደችው። ነገር ግን የምታደርገው ነገር በሙሉ አብርሽን ለማናደድ ነው የሚመስለው። እና ማለት በዚህ ሰዓት ላይ አንቺ ወንድ እንደማያስፈልግሽ እናውቃለን፣ ልጅሽን ብቻ መንከባከብ እንዳለብሽ እናውቃለን። ግን አንቺ ከወንድ ጋር መጥተሻል። ይሄ ወንድ ደግሞ ምንም ከሆኑ አይደለም ማለት ከእሷ ጋር ምንም የሚያገናኘው ነገር የለም። በጣም ሶሻል ሚዲያ ላይ የሚሰራ ልጅ ነው። እንደ ምክርም አይነት የሚያካፍል ልጅ ነው። በቲክቶክ ብዙ ጊዜ አንዳንድ ታሪኮችን ሲናገር የሰማሁት ይመስለኛል። ባልተሳሳት ነው እንግዲህ የተሳሳትኩ አይመስለኝም። ግን ካልተሳሳትኩኝ እንደዚህ አይነት ነገሮችን ያካፍላል በቲክቶክ ብዙ ጊዜ ማለት ነው። ነገር ግን ከተለያያችሁ ተለያየን ብላችሁ ካወራችሁ በኋላ ይሄ መቀናናትን ለምንድን ነው የምታስቡት እናንተ? እኛውን ከእናንተ ምን እንማረው? እውነት በጣም ነው የሚያሳዝነው እየተደረገ ያለው እና ሩታ ሰከንበይ፣ እውነት ይሄ ከአንቺ ጋር የሚመጠን አይደለም፣ ከአንቺ ጋር የሚሄድ አይደለም ባለሽበት ሁኔታ ማለት ነው። አሁን ላይ አንቺ እርጉዝ ነሽ። እንደዚህ አይነት ነገር የምታደርግበት ታይም ነው ብዬ አላስብም ማለት ነው። አብረሽም እንግዲህ በዛ በኩል እስኪ ዶሴው ይውጣ እየተጠየኩበት ከየት ውላ መታ ነው የሚለው